ከሰማሽ አንተ ነህ ልጁ የምመክረው ምናምን ሲለኝ፣ በያው እኮ የፈለገ ነገር ቢል መታገስ ነበረበት። አንተ እንደዛ ስሜታዊ ሆነ እውነት ለመናገር ሄኖክ ፍጹም ላይ መሰንዘር አልነበረበትም ምክንያቱም የረጅም ጓደኛቸው ስለሆነ፣ ነገር ግን መናገር ነበረበት ጀመር ስላለፈ ሕይወቱ ነገረሽም አልነገረሽም ለአንቺ ምንም አዲስ ነገር የሚፈጥርልሽ ነገር ምንም የለም ሀይሚ ማለት ነው አለ ቢያንስ ብሩኪን ከብሩኪን ጋር የሚያጣለኝ ከሆነ አይደለም ጓደኛ ልጅ ቢሆን ለራሱ ከኔ በፊት እኔ ምንም አያገባኝም። እኔ እስካለው ድረስ እስከማቀው ነው እንጂ ከኔ በፊት ላለ ነገር እንደዛ ከሆነ ደግሞ እኔ ምንም አላደረኩም ምንም አላጠፈውም ከሚል ልክ አዎ፣ ልክ ነሽ፣ እንደዚህ እንደዚህ ነበረ። ግን ደግሞ ጥያቄ ማለት ነው፣ ድርቅ ያለ ጥያቄ፣ ምንም መልስ የሌለው፣ ምን የሌለው፣ መግቢያ የሌለው፣ መውጫ የሌለው፣ ዝም ብሎ ድርቅ። ማስታወስ ስለማልፈልግ መናገር አልፈልግም ማለት ይችል ነበር። ብሩኬ ሌላ ነገር ካለ ንገረኝ። ዝም በይ፣ ዝም በይ፣ ዝም በይ። ምንም አዲስ ነገር የለውም። የአለማየሁ ቀብራራ ነገም ዛሬም ጽድት ያለ ነው እና እኮ እኔ ከህይወት መውጣት ነው ምርጫው፣ ሌላ ምንም ምርጫ የለም ብላለች። ሙታጅራ ሆና ልገሪኝ፣ አትንገሪኝ ሲላት እኔ ከአንተ ህይወት መውጣት ነው ቢፈልግ ኖሮ ምን አለሽ መሰለሽ? ከዚ በፊት እኔ ስለማልፈልጋት በአንቺ በኩል መታ ነው የተቀበልሻት። ማሰብም ማየትም ማለምም እንደማይፈልግ ጥንቅቅ አርጎ ነግሮሻል። ስለዚህ ወደኋላ እየተመለሰ ማስረዳት አይጠበቅም። ይህን ነገር ለሱ ለማስረዳት ልንገርሽ፣ የመጀመሪያው የመጨረሻሽም፣ ሀይሚ በጣም ሮንግ እየተሳሳተ ነው። ምክንያቱም አለምንም ምክንያት ነው ብድግ ብለሽ የጠፋሽው። እኔም ያለፈ ታሪክም ሆነ ምንም ሆነ ማውራት አልፈልግም። አሁንም ያለበት ይሁን፣ ስለምንም ነገር ግዳይ ሰጠኝም አይመለከተኝም። ግን እራሴን ደህና ማድረግ እፈልጋለሁ። እራሴን ደህና የምታረጊው በዙሪያ ሻሉ የተበጣበጡትን ጓደኞችሽን ሰላማቸውን የሚፈጥር ነገር ስታደረጊ ነው እንጂ ካለበለዚሁ ምንም ራሽናል ግን ያስገድልሻል። የአንዳንድ ሰው ጸባይ ማለት ነው። ስለ ሰው ብልግና ያወሩ ከዛ ራሳቸው ተሳስተው ሴት የማያደርገውን ነገር ለወንድ ያደርጋሉ። ምን እንደዛ እያልሽ አይምሮሽን ታስጨንቅያለሽ? ምንም እንደዛ እያልኩ ወይስ መለያየቱን ትፈልጊያለች ነው? እስታው ምንድን ነው? ዳርዳሩን ምንድነው? አለ ያገሬ ሰው እርግጫው ምን ያደርጋል? ምንሽ ሊቀርብ ነው? አለ ያገሬ ሰው። ታዲያ ምን ላይ መለየት ካልፈለግሽ፣ ቆ ጸባይሽን አሳምረሽ መኖር ነው። የኋላ ታሪክን የፊት የፊት ታሪክህን የት ነበር፣ ከጓደኛ እንዴት ተቀመጥክ፣ እንዴት ጠጣ ብለሽ እኮ መጠየቅ አይጠበቅብሽም። እንደዚህ እንዲህ እሚያንዘረዝርሽ ጥፊ የሚያስዘረጋሽ ከሆነ ባዘወይ ማለት ነው። ሴት ልጅ ሴት ልጅ ወንድ ልጅ ጥፊ ስትመታ እኔ ምንም እንደ ተራ ነገር ነው የሚታየኝ። ዘወይ ለምን ሴትን እና ሴት ተደባድቦ ስታሸንፍ የዛን ጊዜ ኦማይጋ ለምን ፆታና ፆታቸው አንድ ስለሆነ ወንድን ግን ሴት ብትመታ አከበራ ዝማላት በ ዚጋ ምንም ጀግንነትን አይገልጽም ብልግና ነው ኖር ነው ወንድ ልጅ አይመታም ኦኬ ሰላም ጤና ይስጥልን ቤተሰቦች እንዴት ናችሁ አለው ሁኔደናልኝ እግዚአብሔር ሁሉ ሰላም ነው እናንተ ጋስ እንዴት ነው ዛሬ ፍጼና አብሩኬ በሌላ ቻናል መጥተዋል በፍጼ ቤት መተዋል ነገር ግን በጣም ስራ በስቶብኛል ቅዳሜ ደ አርበኛ ጋር ስራ ይበዛል ታውቃላችሁ የና እና ቀደም ብሎ ስለተለቀቀ አይቼዋለሁ። ስለነሱ ሃሳብ መስጠት ፈልጋለሁ። ሃሳብ ሰጣችሁ እንግዲህ፣ እስከ መጨረሻ ድረስ አዳምጥኝ። ሃይሚ እንግዲህ የሰው ልጅ ዘሎ ፊጥ ብሎ ሚማታው ባለጌ ነው አለች። ከዛ ደግሞ እሷ ብሩኬ ጋ መለያ ትፈልጊያለሽ ወይ ብሎ ሲላት አንዘረዘራ፣ ከግር እስከ ጥፍሯ አንቀጠቀጣት። ከዛ በጥፊ መታቸው። ይሄ ጥፊ ማለት ነው ቡታጅራ። የቡታጅራ ሴቶች ምንድን ነው? እጃችሁን እያነሳችሁ ይሄ ቁጭ የጠፈጠፈ ጀንጀንጀቱ ወይኔ የሄኖክ ፊትማ ከቆጮ ጋር አንድ አይነት ነው ያስመሰለችው። ዛሬ ባይዘወይ ቅንብር ነው ቤተሰቦች። ነገር ግን ቢሆንም ሴቶች የእጃቸውን ባዘረጉ ጥሩ ነው። ምክንያቱም አስፈላጊ አይደለም። ሴትና ሴት ግን ስትጠፋጠፉ እንዴት ደስ ይላል። ሴትና ሴት ተጠፋጥፎ ሲያሸንፉ የዛን ጊዜ ነው በቃ ሴት ጀግና የምትባለው፣ እንጂ ወንድ ልጅ መታ ዝም ብሏት፣ አይመታኝም ብመታ ውስጥ እንደዚህ አይነት ነገር ነው። እኔ እኔ እኔ ወንድ ልጅ አልመታም፣ ምክንያቱም እኔን ከእሱ ላይ መምታት ከቻለ ምን እንደሚያደርገኝ አውቃለሁ አይደል እንዴ። ስለዚህ እዚህ ጋር ምንም አይነት ጥፋት ነው፣ እንዲታረም ነው፣ ምን እንዲሆን ነው? አሁን ዛሬ ሃይሚ ተነስታ የሰው ወንድ ማለት ነው የማታውቀው ወንድ ምን በጥፊ ምን በጥፊ ያስመታት። እኔ ሃይሚ እን ጥፍሽ ተይ፣ ስነ ስርዓት ይኑርሽ። እውነቴ ነው የሚያስከብርሽ የበፊቱ ስርዓትሽ ነው የአሁኑ ስርዓትሽ አለ። ብዙ ሰው ደግሞ ጥፊ ተመችቶኛል። ወንድ ልጅ ጥፊ ተመታና ምን ዝም አከበራት፣ ዝም አላት፣ በቃ ምንም ይሄ ኖርማል እኮ ነው ይሄ እንደ ስልጥንና አትቁጠሩት። ነገርኳችሁ፣ ከእኩያችሁ ጋር ተጣልታችሁ ያንን ሰው ካሸነፋችሁ ነው ወንድና ወንድ ሲጣል። አሁን ወንድ ልጅ ከተሸነፈ ተሸነፈ በቃ፣ ያ ወንድ ወንድ ነው፣ አለቀ። ሴት ልጅም ሴትና ሴት ገጥሞ ከተጣሉ ከተሸነፈች፣ ካሸነፈች አሸነፈች ነው እንጂ አሁን ዛሬ ሄኖክን ስለመታች ወይ ወይ ሄኖክ አረ ሲጀመር እኔ እንደ ሴት ወንድን የምትማታ ሴት እኔ ሴት ማትመስለኝም። ሲጀመር ይቅርታ አድርጉ፣ ይቅርታል እንደዚህ አይነት ነገር ያልደግፍም። በብሩኬ ተጨቃጭቀን ተጨቃጭቀን አስተናል እና በዚህ ነገር ሀይሚ ብትተይ በጣም በጣም ደስ ይለናል። ከአንቺ ስለማንጠብቀው ከአንቺ ጋር ስለማይሄድ ማለት ነው። በእርግጥ የሰሰጠችው ካራክተር ነው፣ ግን ደግሞ ቢሆንም ከሷ ጋር አይሄድም በቃ አይሄድም። ወንድም ልጅ በቃ ንቀሽ ትተሽ ስትሄጅ ኡፍ፣ እንዴት ያምራል። በቃ ንቀሹ፣ እሱ ለተናገረው ነገር ንቀሹ። በቃ ጥለሹ፣ ጀነን እንደብለሽ ብትሄጅ አቤት፣ የዛን ጊዜ ኩራት ንግስት፣ ኡፍ፣ ያ ነው በቃ እንጂ፣ በጥፊ ጥርቅም ይሄ ዝም ብሎ እኮ ነው፣ ተራ ማለት ነው፣ ተራ ነገር። ድሮ ቃቃ ጨዋታ ስትጨዋቱ አለ አይደል? ብትጨዋቱ፣ እንደዛ ነገር ማለት ነው። እና ሚዲያ ላይ ራሱ አይወጣም ቪዲዮ ላይ ራሱ ማለት ነው። የምሬን ስነግራችሁ ማለት ነው። እና ወደ ገደለው ስገባላችሁ ዛሬም ሄኖክ እንግዲህ ትክክለኛውን ነገር ይዞ ነው እየተከራከረ ያለው። ምንም ወደኋላ ወደፊት አላለም። አሁንም ቢሆን ስላለፈ ታሪክ መጠየቅ የለበትም። ሀይሚ ደግሞ ያለፈ ታሪኩን እንዲያወጣ ቴዲን እየተጠቀመችበት ነው አሁን ላይ ሲገባኝ። ብሩኬ ስላለፈ ታሪኩ የደበቀ ነገር ካለ ነው፣ ገና በግምት ነው። እንደሰማችኋት ከሆነ ሌላም ነገር ሊኖር ይችላል፣ ገና በግምት ነው። ሌላም ነገር ሊኖር ይችላል። ስለዚህ ቴዲ አጠገቤ ካለ በቴዲ እንዴት ያወጣዋል? በቴዲ ምክንያት ያወጣዋል እያለች ነው። ቴዲንም እየተጠቀመችበት ያለችው አሁን ሲገባኝ፣ ምክንያቱም እንዴት መሰላችሁ ያለችው፣ ለምንድ ነው አበባ ይዞልሽ ሲመጣ ፍፄ በጥፊ ብሎ እንዳያስገባ ያላደረገው፣ ለምን ለምን ተቀበሽው? ለምን ፊት ሰጠሽው ሲላት፣ በር ላይ እኮ መቶ ቆሟል። የፈለገ ነገር ማንም በር ላይ መቶ ስለቆመ እኔ ብሆን ከበር ነው የማስወጣው። አላቀም ከብሩኬ ልጣላ ብሩኬ ምንም ያደርግብኝ ብሩኬ ይበድለኝ አይደ ነው አያገባውም በቃ። ሲጀመር ሀይሜ ምንም ታማም አላመጣትም። ይሄ ልጁ አውቃ ለስበብ ነው ያመጣችው። በቃ ብሩኬ ያለውን ነገር ደብቆኛልና ግልጽ አድርጎ እንዲነግረኝ በእሱ ቅናት እንዲነግራት ነው የፈለገችው። ብሩክ ደግሞ ያለው ሌላ አለም ውስጥ ነው። በቃ እንዴት ይንቀኛል? እንዴት ብሩክ በጉልበት ነው አሁን እያረገ ያለው ማለት ነው። በእርግጥ የዛሬውን አልሰማሁትም፣ የብሩክም ማለት ነው። ብሩክ የፍጼን ዛሬ አልሰማሁትም። ሰምቼው ያው መምጣት አይቀርም ወንድሜ፣ ሀሳብም አይቀርም። ግን አላየሁትም ይሆን አልተመቸኝም። የእነ ሀይሚና ሄኖክን ግን አይችዋለሁ። እና ባየሁት መሰረት ሀይሚ ጋር የተረዳሁት የተሰጣት ካራክተር በልህ የተደበቀን ነገር አስወጣለሁ አይነት ነገር ነው ቴዲን እየተጠቀመችበት ያለችው እንደዛ ነው እንጂ ነገር ግን በእንደዚህ አይነት ወይ የወጣ ነገር ቢኖር እንኳ ማለት ነው ቢኖር እንኳ እንደዚህ አይነት ታሪክ ቢወጣ ቆይ እኔ አንድ ጥያቄ ያለኝ ሀይሜ ጋር ታሪኩ ያለፈው ታሪክ ቢወጣም ባይወጣም ለእሷ ምንድን ነው የሚጨምረው ከብሩክ ጋር መለያየት ነው መቀጠል ነው ምንድን ነው ፍላጎቷ ምንድን ነው አልገባኝም ቢወጣም ያው ነው ቢቀርም ያው ነው ምንም አዲስ ነገር አዲስ ህይወት እሷ ጋር የሚጨምረው ነገር የለም፣ እንደኔ ሳስበው ማለት ነው ቤተሰቦች ምን አለቆ፣ ያለፈ ነገር ተነገረም አልተነገረም ምን ያረጋል? ምንም አያረግም። ምናልባት የሚያስጠላ ነገር ከሆነስ አለ ሄኖክ ማለት ነው። እውነት ነው። አንዳንዴ በህይወታችን ውስጥ ጭራሽ ልናስበው የማንፈልገው ነገር ሊኖር ይችላል። እሷም እኮ አላት እኮ እኛ ጋ እንኳን መጣ እማትናገረው ነገር አላት እኮ ግን ለብሩኬ ነግረዋለሁ ነው ያለችው። እሱ ደግሞ ምናልባት ያንን ነገር ነገረሽም አልነገረሽም ለእሱ ምንም አይነት ቦታ ያልሰጠው ነገር ከሆነ ለአንቺ ምንም አይነት ችግር የሚያመጣው ነገር የለም። ቦታ ሰጥቶት ያንን ነገር በክብር የሚፈልገው አይነት ሆኖ እስካላየሽው ድረስ አንቺ ብታየውም ምንም አይመስለው፣ እርግጠኛ ነኝ። ደግሞ ይሄንን ያለፈ ታሪኩን ቢፈልገው ኖሮ እስካሁን ድረስ እስካሁን ድረስ አንድ ነገር ያሳይሽ ነበር። ወይም እፈልገዋለሁ ይልሻል፣ ወይም ደግሞ በቃ ይነግርሻል። እሱ እኮ በቃ ያለፈ ታሪክ አልፏል አልፏል፣ እኔ አያገባኝም ስላለፈ ነገር እኮ ነው እያለ ያለው ብሩኬ። በቃ እሱ ነገር ተከሰተ ተከሰተ፣ አለፈ። በዛን ሰዓት አንቺ አልተፈጠርሽም ነው እያለ ያለው ማለት ነው። ሃይሚ ደግሞ በቴዲ በቴዲ እልህ ለምን የዚህን ነገር አላስረዳኝም ብላ አላስረዳ ሲላት በቴዲን እልህ ሌላም ነገር ካለው ያወጣል። እንደዛ አይነት ነገር ነው እያለቻለችው ያለችው ሃይሚ ማለት ነው። የህፃን ስራ እግዚአብሔርን፣ እውነት እንደዛ የምታስብ ከሆነ የህፃን ስራ ነው። ቢድዋን ዝም ብላችሁ አዳምጹ። ሌላም ነገር ይኖራል፣ ያውጣ። ለምን እንደዚህ እንደዚህ ነው ብሎ አያስረዳኝም ነው እያለቻለችው ግን ስላለፈ ታሪኩ ብሩኬ አስረዳም አላስረዳም ምንም አዲስ ነገር አይኖረውም። ሃይሚ ከብሩኬ ጋር የመኖር የመስማማት አይነት እቅድ ካለሽ በእንደዚህ አይነት መልክ አይደለም። ካራክተሩ ነው ቤተሰቦች፣ የእውነት አይደለም ይለያያል ብላችሁ እንዳትጠብቁ። ደግሞ ግን የተሰጣት ካራክተር ማለት ነው ወደ ብሩኬ የሚያመጣ አይነት ሳይሆን የሆነ ወደ ብሩኬ የሚያራርቅ አይነት ካራክተር ነው የተሰጣት። ግን እሱ አሁን ይሄ ካራክተሩ እሱን ነገር መልሳ ወደ እሱ የሚያቀርባትን ነገር ነበረ እሷ ማድረግ መስራት የነበረባት። መጨረሻ ላይ ግን ሲያልቅ ሲያልቅ ይሄ ፕሮግራም ያው ጨረቃ ፋሚሊዎች ያስረዱ ነበር አሁን ላይ ያስረዱም እንጂ ቢያስረዱ ማን ብሩኬ ነው ሀይሚ ነው የወደቁት የሚለውን ነገር ብናይበት ጥሩ ደስ የሚለኝ ነገር ነበረ። ምክንያቱም አሁን ሀይሚ ካራክተሯ ብሩኬ ላይ ምን ያክል እምነት አላት፣ ባለፈ ነገር ውስጥ ምን ያህል ኮንፈርት አላት የሚለውን ነገር ነው እየተደረገባት ያለው የምናየው። ነገር ግን እሷ በባለፈው ነገር ውስጥ ተጸጽታ ተጸጽታ እያደረገች ያለችው ነገር ሌላ ነገር ነው። ለምን ቴዲና መጣች ከቴዲ ጋር ያልሆኑ ያልሆኑ ነገሮች አብራ ትናገራለች ምናምን ነገር፣ እሱን የመፈለግም ያለመፈለግ አይነት ስሜት ታሳየዋለች ምናምን ነገር። እሱ ፊት በያይ ኖሮ እዛ ቤት ውስጥ አይመጣም በእርግጠኝነት ታውቃላችሁ። ስለዚህ እኔ ማለት የመብሩኬ ውስጥ ያላትን ነገር የሆነ እንትን ቅልል የሚያደርግ ነገር ነው የተሰጣት ካራክተር፣ አልተመቸኝም፣ ካራክተሯ ማለት ነው ምክንያቱም መለየቱን አትፈልግም፣ ነገር ግን ደግሞ አታምነውም። በቃ የባለፈው ነገር በጣም ይከነክናታል። አልፏል ያ ነገር። ለኔ ቦታ ለዛ ነገር ቦታ ባሰጠው ኖሮ አሁን እውነት ትክክለኛ ሴት ነበረች ሀይሜ ማለት ነው። ግን አሁን የተሰጣት ካራክተር ይጠላታል ብዬ አስባለሁ። እንዴት ብትሉ ምክንያቱም ያለፈውን ነገር ነው ዛሬም ነገም እንዲያስረዳት የምትፈልገው። ያለፈው ነገር ደግሞ በባለፈ ነገር ተዘግቷል። የዛን ሰዓት እሷ ስለሌለች በህይወት ውስጥ በብሩክ ህይወት ውስጥ ስለሌለች ተዘግቷል። እሷ ደግሞ ሌላ ነገር ካለ እኔም ቴዲን ይዤበት በሱ ዕልህ ይናገራል ነው አባባሏ ማለት ነው። ምክንያቱም ስለ ቴዲ ያለውን ነገር አስረጅና ጨርሱት፣ ታረቆ ሲላት እሱ ለምን አያስረዳኝም? ያለፈ ታሪክ ነው ስላት ያለፈም ሆነ ያሁንም ሆነ ማስረዳት አለበት፣ ሌላስ ነገር ቢኖር እያለች ነው ያለችው። አስባችታ ያለፈው ነገር ነው ህይወት የሚያበላሸው ወይስ አሁን ያለው ቁልፍልፍ? በየቀኑ ብሩኬም ከዛ ልጅ ጋር እየተደባደበ ሄኖክም ከፍጹም ጋር እየተደባደበ እንዲሁም ደግሞ ቤካም ከነሱ ጋር እየተጣላ ማንኛው ህይወት ነው የሚበጠብጠው? ስታይወት ማለት ነው። በካራክተር ውስጥ ነው እያልኳቸው ያለችው ቤተሰብ በሪሊ አይደለም እንደኔ እንደኔ ሃይሚ ጋር ነው አሁንም እንትኑ ያለው። ሃይሚ ምንም እምነት የላትም በብሩኬ። እንደዛ አይነት ነገር ነው የተሰጣት ማለት ነው በብሩኬ እምነት ቢኖራት ኖሮ ማለት ያንን ይሄ የተሰጣትን ነገር ወደሱ ሱ እሱን ለማመንና እሱ የሚያደርገውን ነገር ወደሱ የሚያቀርባትን ነገር ነበር የምሰራው ማለት ነው። ግን እየሄደች ያለችበት መንገድ ሌላ ነው። የተሰጣት ካራክተር ሌላ ነው። እና ግን በዚህ አጋጣሚ ጥፊው አስፈላጊ አይደለም እላለሁ። ምክንያቱም በጓደኝነት መካከል ብሩክ ይችልሻል፣ ብሩክ ችግር የለም። ሌላውም ግን እንዲ ይችለኛል ብለሽ እጅ ሽንጣ ስታረጊ እዛው ትቅፍ ብለው ጉርስ እንዳያረጉሽ እና እራስሽን ጠብቂ። ይሄ በብሩክ የለመደ አፍ በብሩክ የለመደ እጅ ከባድ ነው። ችግር ነው። በእርግጥ ብሩኬን ስለሚያከብሩት ማንም ቀና ብሎ ያይሽም። ብሩኬን ስለሚያከብሩ ማለት ነው ሰው እንዲሁም ደግሞ ቤተሰብም የሚባል ነገር አለ። ካሜራ ላይ በእርግጥ ካሜራ መቁረጥ ይቻላል፣ ምንም ችግር የለውም። ግን ደግሞ ማለት አስቀድሞ ራስን መሰብሰብ ራስን በቃጭ። ሴት ልጅ የምትከበረው በተግባሯ ነው፣ በተግባሯና በንግግሯ በድርጊቷ ነው ሴት ልጅ የምትከበረው። አሁን በዛን ሰዓት መለያየት ትፈልጊያለሽ ወይ? ያለ ስኮርስ ያልሽውን ያለው ይሄ ልጅ ምንም የጨመረው ነገር የለም። ከዚህ በፊት እንለያይ ብለሻል ብሩኬን ያው እሱ ስላልቆረጠለት አብሮ ይችላል ነው እንጂ ካራክተሩ ያው አንቺ እኮ እንለያይ ብለሻል፣ ጨረሰሻል እኮ እንለያይ ብለሻል። እና ምንም ጥፋት የለበትም ሄኖክ እስካሁን ባየሁት ነገር። ዛሬም ሀይሚን አቅርቦ ማናገሩ በጣም ጥሩ ነው። ግን ደግሞ ሀይሚ ጥፊ መማታትሽ ጥሩ አይደለም። አንድን ሴት ልጅ የሚያስከብራት የሆነ ወንድ ልጅ ሲናገር በቆመበት ጣል አድርጋው ስትሄድ ነው። በቃ የዛን ጊዜ ወንዶች ምን ያክል በቃ የተናቁ ያክል ነው የሚሰማቸው። እንጂ ይሄ ጥፊ ተራ ነገር ነው። በቃ ጥፊ በጥፊ ስትዩ የዛን ጊዜ ደነገጠ አለቀ በቃ ሄድሽ። ሴት ነሽ፣ ምንም ምንም የሚሰማውን ነገር የለም። ምንም የሚለው ነገር የለም። ነገር ግን ወንድ ልጅ አውርታችሁት፣ አውርታችሁት መጨረሻ ላይ ምንም መሳሰጡት ቁጭ ባለበት ወይም ደግሞ በቆመበት ጥላችሁ ስትሄዱ በስማ መናቅ ነው። የዛን ጊዜ ወሽመጤ ብጥስ ነው የምሬን፣ ስነግራችሁ ማለት ነውና ይሄን ነገር ተጠቀሙ። የቦታጅራ ሴቶች ወንድ ልጅ መጠፍጠፉ አስፈላጊ አይደለም። ምክንያቱም አንድ የተናደደ ሰው ግትም ያደርጋቸዋል ብዬ ለራሳችሁ አስቤላችሁ ነው ማለት ነው። ምክንያቱም ብሩክ ችግር የለበትም። ብሩክ አንዴ ለሴት ልጅ የተማረከ ልጅ ስለሆነ እሱ ቢጎዳም አይጎዳም ሴት ልጅ ማለት ነው። ሌሎቹ ግን ያን ያክል ትግስት ያላችሁ አይመስለኝም። ለማንኛውም ዛሬ ይዤላችሁ መጣሁ ቪዲዮ ይሄን ይመስላል። ከወደዳችሁስ ላይክ ሰብስ